አለቃ ነገሮች ካለቀ በኋላ እየተበላሽ ነው። እኔም አውቀው ዛሬ እንዳይመጡ ነበር ስደውል፣ ደርሰናል ምናምን ብለኝ ነበር ግን አሁን ማንም ስልክ ያነሳ ተጽፎ የጽዮን እጅ ላይ እንዲገባ ተደርጎ ነበር። ሁኔታውን ከአንቺ ጋር አያይዘን ያለፍ ነው። የምን ደብዳቤ? ለናታን እግዜር ያጽና፣ ሀዘን አታብዛ የሚል ነበር እና ሰሞኑን ያለንበትን ሁኔታ ለመርሳት እራት እናዘጋጃለን፣ አብረን እንበላለን፣ አብረን ጊዜ እናሳልፋለን። የእራቱ ፕሮግራም ላይ ጽዮን በር ላይ ተቀምጦ አገኘው ብላ ወረቀት ይዛ መጣችና እግዜር ያጽና የሚል መልእክት ስታነብ ያኔ አባዬ መልካም ራት የሚለውን ያነበቡት እዛ ላይ ያኔ። አባዬ ስጦታውን እስከሚከፍቶቸው ክዬ ነበር። አዎ አስታውስኩ። ሁላችን ቸኩለን ነበር። በተለይ አንቺና ጽዮን ቶሎ ክፈተው፣ ውስጥ ያለው ምንድን ነው እያላችሁ ታጣደፉት ነበር። ግን አታስቢ፣ የእሱም ላኪ መቀጣቱ አይቀርም። ሁሉም ወንጀለኞች እጃቸውን ያገኛሉ። መክፈል ያለብን ዋጋ ሁሉ ከፍለን ሁሉም ወንጀለኛ ከህግ በታች እንደሆኑ እናሳያለን። እንደሚሆን ተስፋ ቆይ ግን ተላከ ስላልሽው ወረቀት ላኪውን የሚጠቁ ምንም አይነት ፍንጭ የለም። እኔ እንጃ። ወረቀቱን ተቀብለን አገላብተን የምናይበት ጊዜ አልነበረን። እኔና ናታን ተደናግጠን ስለነበር ይሄ ምንድነው ብላ ስጠይቀን በቃ የፍራታ ያፌትን ስላገባች ለዛ ነው ምናምን ብለን አስከየ ስንት። እርግጠኛ ነኝ ከዚህ ነገር ሁሉ ጀርባ ሉሊት ወይም ደግሞ ያፌት ካልሆነ ደግሞ ሁለቱም አሉበት። ሉሊትን እኔም ተጠራጥሪያለሁ።

ቆይ ግን ለምንድነው እውነታውን የሚያወራ ሰው ጨዋ እንዳልሆነ ተደርጎ የሚታሰበው? ናታን ኤፍራታን ለማስቀመጥ ሲል ተነቃበት። ሰላም አለይኩም ወረሕመቱላሂ በረካቱ ውድ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? የደህና ነኝ አልሐምዱሊላህ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዙት ይበል ማለት ነው። ዛሬ ሐረግ ድራማ ክፍል ሃምሳ አራት ተለቋል ማለት ነው። እና ትናንትና ዳጊና አቤላ ያው ወይ ካሜራ እየቀረጹት ነበረ ወይ ደግሞ ሪከርድ እያደረጉት ነበር ማለት ነው። እና የነጽ ሀሳብ ተሳክቷል። ሪከርድ ተደርጓል ማለት ነው። አቤል አለቀለት ማለት ነው። ኤፍራታ አሪፍ አድርጋለች ማለት ነው። አሪፍ ስራዋን እየሰራች ነው። ምንም እናታን ምንም ናታን ቢቀየርባት የፍርሃታ ማለት ነው፣ ያው የምታስበው ለሱ ነው። ለቤዚ ደውላላት ነበር። ና ያው ለቤዚ እንግዲህ የህትነትሽን ተወጭልኝ ምና ብታደርግልኝ ደስ ይለኛል ምናምን አለቻት ማለት ነው። ቤዚም እንግዲህ ያው ከመቀየሯ አንጻር አንገራግራ ነበር ማለት ነው። እና ያው እስኪ በህት እንግዲህ ይህን እንኳን አድርግልኝ ምናምን ስትላት እንግዲህ ያው ጻጻቴን አታውዥው ምናምን አለቻት ማለት ነው። እንግዲህ ሉሊትን ያው እንደ ጓደኛ አቅርባ እንድታጠናላት ምናምን ጠይቃት ነበረ። አሁንንም ያንን እንድታደርግላት አጠየቀቻት ማለት ነው። ያው እንግዲህ ቤዚም ተስማምታለች። እንግዲህ ሉሊትን ሊያጠምዷት ነው ማለት ነው። እንግዲህ ናታን ደግሞ ያው ቤዚና ይፍራት ሲያወሩ ሰምቶ ናታንም እንግዲህ ከተዋወቃት ያው ኤፍራታን ለማስቀናት ይመስላል ማለት ነውም እንጂ ይመስላል ሳይሆን ነውም። እና ያው የቤዚ ክላስ ያው እንግዲህ ታውሲ ምንድነው ሶኬት ተበላሽቶ ቢ ነው ብሎ ሄዶ ነበር ማለት ነው። ልብስ ሊታኩስ ያው የሳቀ እያወራ ምናምን ኤፍራታም ሰማችሁ ማለት ነው። ቤዚ ደሞ በግርም በግርምት እያየችው ነበረ፣ ገርሟት ማለት ነው። እኔ ማቀውናታ ነው ወይስ ሌላ እያለች ማለት ነው። እና ያው አወራ ቤዚም ስጠይቀው ስተዋወክ እንዴ ምናምን ስትለው አው ምናምን አላት። እና ይህንን የምታደርገው ኤፍራታን ለማስቀናት ነው ምናምን ስትለው አይደለም ምናምን አላት ማለት ነው። እና እንደም አልፈልግህም ብላኛለች ቀለበት ወስጄ አልፈልግህም እሱን ነው የምፈልገው ብላለች። እና ምን ላድርግ ከዚህ በላይ ብሎ ለቤዚ መለሰላት ማለት ነው። ናታን ደግሞ ወይ ሴቶች በቃ የልቤን ነው ያወቀችው ምናምን አለ ማለት ነው። ያው ያስታውቃል እንግዲህ ናታንዬ ምንም ማድረግ አይቻልም ማለት ነው። ያው ንጽም እንግዲህ ወደ ዳጊ ጋር እየሄደች እያለ ገኒም እንግዲህ ስራ ጀምራለች የጉሊት ስራ ማለት ነው። ቢንያምም ከገነትን እያገዛት ያው መንገድ ላይ ከጽጋ ተገናኙ ማለት ነው። እንግዲህ ያው አትንካኝ ምናምን አለችው። እንግዲህ ቢንያምም አንቺ ባለፍሽበትም አላልፍም አልቀርብም ማለት ማለት ነው በነገራችን ላይ ግልጽ አለመነጋገር ልብ መሰባበር ነው ማለት ነው እንግዲህ እሷም ያው ያወራችው ዳጊን ነበረ እሱ ደግሞ አቤልን ያወራችው መስሎት በጣም ያው የቅናት መንፈት አጨረጨረው ማለት ነው ገነትም እንግዲህ ፍቅር እንደዚህ በቀላሉ አይደለም ምናምን አለችው እየመከረችው ነው ማለት ነው ያው ታገሳት ጠብቃት እንግዲህ እኔም የምለው እንደዛ ነው፣ ቢኒ ማለት ነው። እንግዲህ ያው ዳጊጋ ሄደች፣ የሄደችውም ዳጊጋ ነው። ያው ዳጊን ስታወራ ቢኒ ያምን አስቀናቸው ማለት ነው። ሲሆን ያው ዳጊጋ ሄደው እንግዲህ እየቀረጸውን ሪከርድ ያደረገውን ድምጽ አሰማት። በቃ ወደ ራሳቸው ሊያስገቡ ነው፣ ወደ እነሱ መንገድ በቃ ሊያስገቡ ነው ማለት ሊያስገቡት ነው ማለት ነው አቤልን እንደገና ደግሞ እንዳስታወሰችም ለዳግም ነገረችው ማለት ነው። ዳግምን በጣም ደስ አለው ያው እንግዲህ ከጎትየው ጋር ማጎት ይስ ምናምን ብሎ ሲያቁም ይሆን ነገር አይደለም ምናምን አለችው ማለት ነው። ምክንያቱም ይታወ በቃ አስታውሳለች ያቀለም እንዴት እንደቀረባት ማለት ነው። ያው በመሀል ፍቅርም ቢጀመር ማለት ነው እና ሉሪትም እንግዲህ ያፊት እየፈለጋት ነው ስራውን አበላሽታለች ማለት ነው። ያው እኔ ግን ፖሊሷ እያሳዘነች ነው ማለት ነው ደብድበዋል ምናምን ማለት ነው እንግዲህ ከዛ ያውጣቸው ሴቶቹ በነገራችን ላይ ያው የአፊት ስራ ማን እያበላሸው ይመስላችኋል እኔ እናታን በደንብ አድርጎ ስራውን እያበላሸለት ነው ማለት ነው እንግዲህ እናታንም የተዋወቃ ሴት እናቴቱም እንግዲህ እናታን እንዲያጠና ነው ሰላይ ልካለሽ ማለት ነው ያው ልጅቱ አስተዋውቂኝ ብላለች ምናምን እና በዚህ መሀል ደግሞ አንድ የረሳሁት ነገር አለ። ያው ቤዚን የሚወዳት ልጅ ደግሞ የተያያዘ ነው ማለት ነው እንግዲህ ናታን የሚጀነጅናት ልጅ የቤዚ ወንድም የቤዚ የገጫት ቤዚ ፍቅረኛ እንበለው እህቱ ወንድሟ ነው ማለት ነው። እና ያው የተያዙ ናቸው። የአገሬ ልጆች ላይክ፣ ሽር፣ ሰብስክራይብ አድርጉኝ ማለት ነው። አመሰግናለሁ።